ስራው እንግዲህ በአጠቃላይ እንደ ቋሪት ማለት ነው የሚገነባው በገጠር ልማት ሴፍቲ ኔት ፕሮግራም መሰረት የሚገነባ ሲሆን ይህ የመስኖ ቦይ ወይም የልማት ግድብ ርዝመቱ ያው 800 ሜትር ሲሆን ጥልቀቱ ደግሞ ሰባ ሴንቲሜትር ስፋቱ ሰባ ሴንቲሜትር የሚረዝም ግድብ ማለት የመስኖ ቦይ የማስፋፋት ስራ እየተሰራ ነው ማለት ነው። በአጠቃላይ ይህ የሚያአለማው ስፋቱ አሁን ቀደም 15 ሄክታር ያለማ የነበረውን አሁን ወደ 36 ሄክታር የማሳደግ ስራ እየተሰራ ነው ማለት ነው። ይህም በሄክታር ያው 36 አጠቃላይ ሄክታር የማሳደግ ስራ እየተሰራ ነው። በአጠቃላይ አገልግሎት የሚሰጠው የአባወራ ብዛት ወንድ 130 ሴት አርባ በአጠቃላይ መቶ ሰባ አባወራዎችን ማህበረሰቡን የመስኖ ልማት ተጠቃሚ ለማድረግ ከዚህ ቀደም ዝም ብሎ በባህላዊ መንገድ ሲጠቀም የነበረውን ልማት በዘመናዊ ግድቦችን በማጠናከር እና እንደዚሁም ያላግባብ የሚፈሰውን ውሃ በመጠቀም የአካባቢውን አርሶ አደር ተጠቃሚ ለማድረግ ታስቦ የሚሰራ ተግባር ነው ማለት ነው። በርካታ ጥቅሞችን ያስገኛል። አንደኛ የአየር ንብረት ለውጥን ይከላከላል። የውሃ ስርገትን ይከላከላል። በዚሁ አጋጣሚ ደግሞ በመስኖ ልማት በአመት አንድ አመት ያመርት የነበረውን የሰብል ምርት ወደ ሶስት ጊዜ እንዲያመርት ምርቱን የማሳደግ ስራ ይሰራል። በተለይ አትክልቶችን የጓሮ አትክልቶችን እና ፍራፍሬዎችን በማልማት የከተማውን ህዝብ በቀላሉ ተጠቃሚ እንዲሆን ማህበረሰብ አቀፍ ትግል እየታገልን ልማቱንም ጎን ለጎን አብረን እያለማን እየታገልን ነው። ስለዚህ ይህንን አቀናጅተን ለምሳሌ ይህ ብቻ ሳይሆን ከአሁን ቀደምም ከእጅጋ ብራዳማ የሚወስደውን የአስፓልት መንገድ ባለሙያዎችን ወይም ሰራተኞችን ድጋፍና ክትትል በማድረግ ደህንነታቸውን በመጠበቅ የሚያጋጥማቸውን ችግርም ውይይት እያደረግን እየፈታን ልማቱ እንዲፋጠን እያደረግን እየሰራን ነው እንዲሁም ተጨማሪ ከደጋዳሞት ወይም ደግሞ ከፈረስ ቤት አዴት የሚወስደውን ማህበረሰቡን የአካባቢው ማህበረሰብ በማወያየት የሚያጋጥማቸውን ችግር ወዲያውኑ በመፍታት የሚነሱ ካሳ የሚሰሩ መሬቶችን ሁላ ካሳ እንዲሰሩ ግምት እንዲሰሩ በማድረግ አላስፈላጊ የሆኑ አካባቢው ላይ ተነስተው የሚደፉ አፈር ወይም ደግሞ አስፈላጊ ቁሳቁስ የሚባሉትን ቦታ በማመቻቸት እንዲደፉ በማድረግ ማህበረሰቡን እያወያየን የማህበረሰቡን ልማትም ጎን ለጎን እንዲሰሩ እያደረግን እያገዝን ልማቱንም አካተን እየወሰድን ነው። እየሰራን እየታገልን ነው የምንገኝ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አምስተኛ ክፍለ ጦር ገረመው ወንዳውክ ብርጌድ የፖለቲካ ዘርፍ ኃላፊ እሱባሉ ታደሰ ትግልና ልማትን ያው ሁለት ዓመት ድፍን ሊሞላን ነው። በአንድ በኩል አፈሙዝ በአንድ በኩል የልማት መሳሪያ ይዘን ይህን የመጣብንን ሰው በላ ሰራዊት እየተከላከል ልማት እያለማን ማህበረሰቡን እያስተባበርን የተለያዩ ድርጅቶች ሲገቡ እነዚያን ድርጅቶች እያስተባበርን በልኩ ከማህበረሰቡ ጋር ተጠቃሚ የሚሆኑን ተጠቃሚ እያደረግን ነው። እንደገረመው ወንዳውክ ወይም እንደቋሪት ወረዳ በተለይ በግብርና እና በጤና ዘርፍ የተለያዩ መንግስታዊ ያልሆኑ ድርጅቶች ይመጣሉ። እነዚህ ድርጅቶች ሲመጡ ወደ ስራ መግባታቸው በፊት ከኛ ጋር፣ ከገረመው ወንዳውክ ብርጌድ ጋር ውል ይዋላሉ። ውላቸው ምን እንደሚመስል እንገመግማለን። በገመገምንበት መሰረት ወደ ስራ እንዲገቡ እናደርጋለን። በዚህም ልክ ዛሬ እዚሁ ቁመን ያለንበት ሴፍቲኔት የሚባል ድርጅት ይህ መስኖ ቦዮችን የማስፋፋት ስራ እየሰራ ነው። ተጨማሪ በፊት ነበረ ወደ 800 ሜትር ርዝመት በማራዘም እየተሰራ ያለበት ሁኔታ አለ። ሌሎች ቦታዎችም ይሄ ሴፍቲ ኔት የሚባል ከአሁን በፊትም በ22 ቀበሌዎች በቀጥታ ድጋፍ ወደ 456 ማህበረሰቦችን ተጠቃሚ እያደረገ አጠቃላይ ማህበራዊ ድጋፍ ወደ 12667 ማህበረሰቦችን እየጠቀመልን ያለ ፕሮጀክት ነው። ከዚህም ልክ ሌሎች ፕሮጀክቶች አሉ። ነካልም ፕሮጀክቶች እነዚህ ሴፍ ፕሮጀክቶች በተለያዩ ቀበሌዎች እየገቡ እየሰሩልን ያለ ሁኔታ አለ። ይህንንም የስራቸውን ውጤት በየጊዜው እየተከታተልን እየገመገም እያሰራንበት ያለበት ሁኔታ እንዳለ ነው መግለጽ የምንፈልገው። ከዚህም ውጭ መንገዶችም እየተሰሩ ነው። መንገዶች በተለይ ከደጋዳሞት ቋሪት፣ ከአዴት ቋሪት የሚሰሩ የጥርጊያ መንገዶች አሉ። እነዚህም መንገዶች በልኩ እየተሰሩ ያሉበት ሁኔታ እንዳለ መያዝ ይገባል። በተመሳሳይ ከጅጋ ቋሪት እየተሰራ ያለው መንገድ ያው በእኛ ድጋፍ እና ክትትል ጠላት በተለያየ መንገድ ለማስቆም ቢሞክርም እኛ በተለያየ ድጋፍ እያደረግን መንገዱ እየተሰራበት ያለበት ሁኔታ እንዳለ ነው መግለጽ የምፈልግ ነው። እንደ ቋሪት ወረዳ ወይም እንደ ገረመው ወንዳውክ ብርጌድ በቋሪት ወረዳ ወደ ሰላሳ ሶስት የሚሆኑ ቀበሌዎች አሉ። ጠላት አሁን ተቆጣጠርሁ ብሎ ይዞት ያለው ቦታ ከሰላሳ ሶስቱ ቀበሌዎች ገነት ንስ ከተማ ውስጥ ወሽቆ የቀበሮ ጉድጓድ ውስጥ ነው የሚገኘው። ሙሉ በሙሉ ቋሪት ወረዳን እንቆጣጠረዋለን። ይህን የልማት ስራ በህዝባችን ዘንድ እየሰረጸ የልማቱን ስራ የኔ ነው ብለው ያለምንም ክፍያ ነው አሁን ከስምንት ከዘጠኝ ቀበሌ የመጣው እየሰሩ ያለ። ስለዚህ በዚህ ልክ ይህን ማህበረሰብ በአመት አንድ ጊዜ ያመርት የነበረውን ሁለት ሶስት ጊዜ እንዲያመርትና ምርታማነት እንዲጨምር ትልቅ ድጋፍ እያደረግንበት ያለበት ሁኔታ እንዳለ የማህበረሰቡ ምርትና ምርታማነትን ይጨምራል። በዚያ ልክ በአመት አንድ ጊዜ ያመርት የነበረውን ሁለት ሶስት ጊዜ እንዲያመርት ያደርጋል። ከዚህም ውጭ የልማት ስራው ከቀበሌ ቀበሌ እየተስፋፋ ሌሎች ድርጅቶች እንዲገቡ የማህበረሰቡ ጥረት በትልቅ አትኩሮት እያየን ተጠቃሚ እንዲሆን እያደረግንበት ያለንበት ሁኔታ አለ። በአጠቃላይ ማህበረሰቡ በዚህን ውስጥ ሁነን በትግል ውስጥ ሁነን ይህን ያህል ስራ እያሰራን ይህን ያህል እየደገፍ በሄርንበት ቁጥር ማህበረሰቡ አለው ከፋኖ ከገረመው ወንዳውክ ብርጌድ ጋር ቅቡልነት ኑሮት ድጋፉን የኋላ ደጀን ሆኖ የሚሰራበትን አግባብ እያመቻችን ያልንበት ሁኔታ ስለሆነ ሌላ ማሳሰብ ፈልገው ሌሎች ድርጅቶችን በዚህ ልክ የሚመጡ ካለ ያለምንም ኮሽታ እዚህ ወረዳ ውስጥ ገብተው እንደሚሰሩ ምንም ነገር እንደማይደርስባቸው ማሳሰብ እፈልጋለሁ። በዚህ መንገድ የፋኖ ድጋፍ በዚህ ፕሮጀክት መሰረት የሚመጡ አጠቃላይ የግንባታ ማቴሪያሎችን ከመጠበቅ ጀምሮ ይህን የመጣል ያሰራል ያሳልጥ የመጣን የፕሮጀክት ባለሙያ የፕሮጀክት አካል ምቹ ሁኔታ ከመፍጠር ቤቶችን የግንባታ ቦታዎችን ከማመቻቸት ሌላው እስከ ምግብና ድረስ ምግብና ከተቸገሩ በተለይ በጠላት በተወሰነ ሰዓት እንትን ብሎ በጠላት በተወሰነ ሰዓት ወረዳዋ ላይ ገብቶ በነበረበት ሰዓት ምግብና ከገነት ካለው ካምፕ ድረስ እስከ ድረስ ምግብና በእኛ ኃይል የማጓጓ ስራ ሰርተናል። በተመሳሳይ ጥርጊያ መንገዶች ሲጠረጉ ማህበረሰቡ በነጻ ተሳትፎ እንዲያደርግ አካባቢውን እንዲጠብቅ የመልካም አስተዳደር ሌላ ተጽዕኖ እንዳይደርስባቸው ትምህርት እየሰጠን ማህበረሰቡ የእኛ ናቸው ብሎ አቅፎ እየደገፋቸው ልጅ የልማት ስራ ስለሚሰሩ እንደ ልጅ እንደ ቤተሰብ አድርጎ እያያዘበት ሁኔታ አለ። ማንኛውም መንግስታዊ ያልሆነ ድርጅት እዚህ ወረዳ ላይ ገብቶ ማልማት መስራት ይችላል። ገብረ ሽፈራው እባላለሁ። በዚህ በቋሪት ወረዳ በገንዘብ ማርያም መርሆት አቀበሌ የብር ተፋሰስ መስኖ ልማት ኮሚቴ ነኝ። ይሄም ሲሆን በዚህ አመት ዩኒሴፍ የሚባል ድርጅት ወደ አካባቢያችሁ ገባ እና ይህን ግድብ ሊገድብላችሁ ነው ተብለን በህዝብ ተሰብስበን ህዝብ አወያይቶ በሽማግሌም በኮሚቴም አድርጎ ላከኝ ወደዚህ ድጋፍ አርጉልን። እየፈሩና እየተጠራጠሩ እንዳይቀሩብን ብለናል። ያው ፋኖም ድጋፍ እናደርጋለን ብሎ እስካሁን ባለውም መኪናዎችን ድልብ ገብተው እየወጡ ባለሙያዎችም ገብተው እየሰሩልን ነው። በዚህ በዚህ ነው እንግዲህ እስካሁን ይቆይል። መልካም። ግድቡ የሚያስገኝላችሁ ጥቅም ምንድን ነው? ግድቡ የሚያስገኝልን ያው ባለፈው ኢፋድ የሚባል ድርጅት ገብቶ ከገደበልን ወደዚህ ጥቅም አለው፣ ይህን ያህል ባይሆንም ጥቅም አለው። ጥቅሙ ጥሩ ሳለ ግን የውሃ ጥረት ነበረብን። የውሃው ጥረት በዚህ በግድቡ አማካኝ እንደዚህ በግንባታ ስላልወጣ፣ ይሄ ዋልካ መሬት ስለሆነ በጋ ላይ የመንቃት ባህል ያለው ሲነቃ በነቃው አፈር ውስጥ ውሃው እየተሸረሸረ እየገባ ብዙ ይባትልብን ነበር። አሁን ግን ከዚህ በኋላ በሚደረገው ግንባታ እኛ ጥሩ ምርት እናገኛለን ብለን እናስባለን። ከዚህ በፊት ይሄ ግድብ ሳይመጣ የኛ ይሄ መሬት የምታውት አንድ ብቻ ነው ከዓመት የሚመረት የነበረ። አሁን ግን ጥሩ ምርት እያመረት ነው ያለን። ክረምት ላይ አንድ አይነት እህል ብንዘራ ቀደም ብለን እንዲያውም በመስከረም ላይ ደግሞ ተተከልን፣ በሶስት ወር በአራት ወሩ ደግሞ አንድ የሆነ አትክልት ደግመን እንተክላለን። አንደኛውን ሰብል በልተን እስከ ሶስተኛ ሰብል ይሰጠናል። አሁን ይሄ ግድብ ካለው መሬት ላይ ሶስት ጊዜ ማግኘት እድል አጋጥሞናል አሁን እንደኛውም ሰው ለልማት ሁሉም ሰው መነሳሳት አለበት። ሀገራችን እስካሁንም ቢሆን የኛ ወገኖች አትክልትና ፍራፍሬ እንኳን የምናገኝ ከሌላ አካባቢ በተውሶ ነው። ተታታላቁንስ ላይ እየመጣ ግን እኛ በየአካባቢያችን ያለውን እንዲሁ በትንንሽ ነገር ጠልፈን እኛ እንኳን በተሞክሮ መንግሥት እስከሚያቅፈን ድረስ ሰርተን እንድንጠቀምና እንደኛ ትርፋማ ምርት እንድታገኙ በርቱ እላለሁ። ችግሮችንም እየተነሱ ከዚህ ከዚህ አንግሎች ነው ህብረተሰቡ እንዳይጠቀም ተጽዕኖ የተደረገበት ስለሆነ ይህንን ተጽዕኖ ለመገልሰስ ከአኑ የተነሳበት አላማ የህብረተሰቡ ችግር እና እና አሁንም ቢሆን ድርጅቶች ሲመጡ ይህ እንደዚህ አይነት ድርጅት ፋኖ በሄደበት ተከታትሎ እንዲያስፈጽም ግድ አለ። እንዲያስፈጽም የተነሳንበትም አላማ ችግሮች ሲፈጠሩብን፣ ሲደራረሙብን፣ ተጽዕኖ ሲፈጠርብን ወደ ጦርነት ገብተን አሁንም ጦርነቱን ያስነሳ ነው። ልማት እንዲመጣ ነው። ልማት ቢመጣና ህዝባችን የሚጠቀምበት ቢሆን ኑሮ ይህ ሁሉ መከራ ይህ ሁሉ ስቃይ ይመጣል ነው። እና ወደፊትም ቢሆን ህዝባችን እንደዚህ ያሉ ድርጅቶችን ተንከባክቦ ከሚፈለጉት ነገር ሰርተው እንዲወጡ ይደረጋል ማለት ነው። የእያንዳንዱ ተልእኮውን በዚህ ልክ ነው የገረመው ወንዳውክ ብርጌድ አመራር ሁሉ በዚህ ላይ ጥሩ የተሻለ ነገር እንዳለው ግንዛቤ የሚሰጥበት አንደበት እንዳለው አምናለሁ ማለት ነው። እና እያንዳንዱ የእነሱን ጤንነት ክትትል ሁልጊዜም ሁልጊዜም ያደርጋል። ልማታችን ወደኋላ እንዲቀር አንፈልግም። ይህንን አከፋፋይ መንግስት ለመጣል የግድ ሁ ትንሹም የትልቁም አስተሳሰብ ነው። አባቶቻችን የሰጠንና አባቶቻችን የሰጡን አደራ የግድ መታገድና ከልጆቻችን ማድረሳለ።